ብሩክ ሰለሞን እባላለሁ። የፋና ላምሮት የምዕራፍ 19 ተወዳዳሪ ነኝ። የአገሪ ልኝናት ጀምሮ ከልጅነቴ ጀምሮ ለሙዚቃ ኢንተረስት ነበረኝ። ትምህርት ቤቶች ውስጥ የተለያዩ ክበቦች ላይ ይሳተፋሉ። ተማሪም እንደሆንኩኝ ምናምን ማንም ኤክስፔክት ያደርግ አልነበረም። የአስረኛ ክፍል ተማሪ እንደሆንኩ ካሜራው ላይ ስታይ ትልቅ ስለምመስል ማለት ነው፣ ግን ያው ገና ልጅ ነኝ። መጀመሪያ የነበረኝ ፐርፎርማንስና አሁን ያለሁበትን ስቴጅ ሳይ በጣም የተለያየ ዲፍረንስ ነው ያለው። የዛ ጊዜ እንደ መጀመሪያም ስለሆነ ዳኞቹም ያው ያንን ነገር አንደርስታንድ አድርገው የተለያዩ ኮመንቶችን ሰጥተውናል ምናምን። የዛኔ ከራስ ጋር ለመሆን አለመረጋጋት ስሜት ምናምን ነበር። ከዛ በኋላ ሁለተኛው ዙር ላይ በሰጡኝ አስቴት በደንብ ተለውጪ አስገርሚያቸው ነበር። ከዛ ደግሞ ድጋሜ ሶስተኛው ዙር ላይ ያ ነገር ተመለሰ፣ ግን ያው አሁን ላይ እነሱ በሚሰጡኝ አስተያየት በጣም ብዙ ነገር ተምር ያለው አደገኛ መንገድ ነው። ካሳሁን ዘውዱ ሞገስ እባላለሁኝ። የፋና ላምሮት የምዕራፍ 19 ተወዳዳሪ ነኝ። ፋና እስክደርስ ባለውበት በተለያዩ እንትኖች አልፍ ያለው ክለቦች ላይ ተጫውቼ ያለው በጣም ደስተኛው የምኖርበት ብዙ ነገሬን የተውኩለት ሙያ ነው። ዳኞች ፊት ስትቆም ምናልባት ቤት የሰራኸውን የሚገርም ነገር ላት ደግሞ ትችላል። የምትስታቸው ነገሮች ይኖራሉ። ያንን ነገር ኮንትሮል ማድረግ ይመስለኛል ውድድር ማለት። በባህሪ ያው ዳመት ስታሽ አንጀቴና ባባው ዙሪያው ጨለመብኝ። እንግዲህ እንግዲህ የቸገባው ኤፍሬም ጌታቸው እባላለሁ። የፋና ላምሮት የምዕራፍ 19 ተወዳዳሪ ፌዴራል ፖሊስ ኦርኬስትራ በፍሪ ሰርቪስ አገለግል ነበረ። ከዛ ነው የዚህኛው ማስታወቂያ ሲወጣ ሁሉም በቃ እንደ ድሎ ነው በጣም ይወዱኝ ነበር እና ወደዚህኛው እንድገባ ገፉኝ። ከዛ ወደዚህኛው ከገባው በኋላ ነው በቃ ሙዚቃ በረምብ የጀመርኩት አዲስ አበባ ፖሊስ ኦርኬስትራ ማለት ነው። በቋሚነት የምሰራው የአዲስ አበባ ፖሊስ ኦርኬስትራ ነው። እንደ ስራ ነው እንጂ እንደ ተሰጥኦ ብዙ እንትን አለውም ነበር። ግን ወደ አንደ ኬ ከዛ በኋላ ነው የመጣሁት። ወደ አንደ ኬ ስመጣ በቃ ከዛ በኋላ ነው እንደ ተሰጥኦ ብዬ ያዝኩት። ዮሴፍ ጉላት እባላለሁ። እንደምን አድርጌ ሀና ልበላት። ከሰርጀሪ እንደተመለስኩ ነው ፋና ላምሮት ኦዲሽን የወሰድኩት። በቃ የመጨረሻ ስቴጅ ላይ ደረስኩ። ከዛ ከዚህ በኋላ በቃ ምንም ተስፋ የለም ምናምን ተብሎ ቀዶ ሕክምና ይደረግለት ተባለ። ከዛ ከቀዱ ጥገና ቀዱ ጥገና ተደረገልኝ። ከዛ በኋላ እሱም የሆነ እንትንስ የሆነ ቤት ውስጥ ማስተኛት ምናምን ምናምን ሲጀምር ቁጭ ብዬ በቃ እንትን ጸበል ይሂድ ምናምን ምናምን ተብሎ ከዛ በጸበል ኃይል እግዚአብሔር ይመስገን ቆሜያለሁ። ትሬኒንግ ከሰራሁበት ኃይል ሞር ፑሽ አደረግኩት ራሴ እና እዛም ላይ በቃ እንትን ያልኳት የተሰራች ደግማ የተሰራቿ ድጋሚ አሁንም እንትን አለች፣ ሰፋ አለች ወደ ታች እና እንትን ተደናግጬ ምናምን ግጥምም ምናምን ሪትም ምናምን ስጭ ያለው ምናምን። ከዛ ኮከብ ባንዶች በቃ በጣም ጸዴ ባንድ ናቸው እና እነሱ ናቸው ስትራክቸሩን ቀየር አደረጉና ልክክ ብሎ ገባልኝ። ከዛ በኋላ ድምጻው ይዘፋይነ